የገልፍ ኢንጐት ኤፍዜድሲ ኢንዱስትሪ ኃላፊነቱ የተወሰነ የግል ማህበር የምስጋናና የሥራ መስጀመሪያ መርሃ ግብር አካሄደ። ገልፍ ኢንጐት ኤፍዜድሲ ኢንዱስትሪ ኃላፊነቱ የተወሰነ የግል ማህበር የመልቲሞዳል ትራንስፖርት ከማሪታይም ባለሥልጣን ፍቃድን አግ ድርጅታችን ገልፍ ኢንጐት መልቲሞዳል ኦፕሬተር መንግሥት ለግል ባለ ሀብቶች በፈጠረው ምቹ ሁኔታ መነሻነት የሎጂስቲክ ዘርፉን በመቀላቀል በአዲስ አበባ፣ በድሬዳዋ፣ በኬንያ፣ በጅቡቲ፣ በዱባይ፣ በቱርክና በሩሲያ ቅርንጫፎችን ያለው እንዲሁም ከዘጠኝ በላይ ድርጅቶችን ይዞ የተመሰረተ ረጅም እድሜ ያስቆጠረ ድርጅት ነው። በምስራቅ አፍሪካ ግዙፍ የግል የመልቲሞዳል ኦፕሬተር የመሆን ራዕይን ይዞ የተነሳው ድርጅታችን ገልፍ ኢንጐት በዘርፉ ተወዳዳሪና ተመራጭ ለመሆንና ተጨባጭ ለውጥ ለማምጣት በፋይናንስ፣ በቴክኖሎጂ፣ በመሰረተ ልማት፣ በትራንስፖርትና በሰለጠነ የሰው ኃይል በርካታ ስራዎችን ስናከናውን ቆይተናል። አሁንም በማከናወን ላይ እንገኛለን። ድርጅታችን ገልፍ ኢንጐት ለስራው አስፈላጊ የሆኑ የተለያየ የመጫን አቅም ያላቸው ከ350 በላይ ባለተሳቢ የጭነት ተሽከርካሪዎች፣ በኢትዮጵያና በጅቡቲ የሚገኙ የባቡር ትራንስፖርትን ለመጠቀም በሚያስችል መልኩ ምቹ በሆነ ስትራቴጂካዊ ቦታ በድሬዳዋ በመልማት ላይ ያለ የደረቅ ወደብ ትራንስፖርት፣ በተርሚናሎቻችንም ውስጥ መስፈርቱን ያሟሉና ደረጃቸውን የጠበቁ መጋዘኖች የተለያየ የመጫን አቅም ያላቸው መርከቦች በድሬዳዋና በጅቡቲ ነጻ የንግድ ቀጠና ላይ የተለዩ ቦታዎች በዋናነት ይጠቀሳሉ። ገልፍ ኢንጐት ኤፍዜድሲ ኢንዱስትሪ ኃላፊነቱ የተወሰነ የግል ማህበር ከኢትዮጵያ ማሪታይም ባለሥልጣን የመልቲሞዳል ትራንስፖርት አገልግሎት ለመስጠት ፍቃድ በማግኘቱ ነው። ስራውን በይፋ በመጀመሩ ምክንያት በሽራተን አዲስ ሆቴል ልዩ ዝግጅትን አድርገዋል። በዚህ ዝግጅት ላይ የመንግስት ከፍተኛ ባለሥልጣናት፣ የውጭ ሀገራት አምባሳደሮች፣ የተለያዩ ድርጅቶች የብዙሀን መገናኛ አባላትም ተገኝ በዝግጅቱ ላይ ኩባንያው ፍቃዱን ለማግኘት ትብብር ላደረገው አካላት ምስጋና የቀረበም ሲሆን በቀጣይም ከሌሎች ጋር በጋራ ለመስራት ዝግጁ መሆኑን ገልጸዋል። ገልፍ ኢንጐት የመልቲሞዳል ትራንስፖርት አከናዋይ ለመሆን የማሪታይም ባለስልጣን ያወጣው መስፈርት በከፍተኛ ደረጃ በማሟላት የመልቲሞዳል አከናዋኝነት የስራ ፍቃድ አግኝቷል። የዛሬው ዝግጅትም ዋና ዓላማው የስራ ፍቃድ ማግኘታችንን እና ወደ ስራ መግባታችንን መነሻ በማድረግ በሂደቱ በተለያዩ ደረጃ የተሳተፉ አካላትን ለማመስገንና በቀጣይም ወደ ስራ ስንገባ አብረውን ለሚሰሩ አካላት ራሳችንን በማስተዋወቅ በጋራ በአብሮነት እንስራ መርእክት ለማስተላለፍ ነው። በዚህ አጋጣሚም ፍቃድ በማውጣት ሂደት ላይ የተባበራችሁን አካላት በሙሉ በዚህ አጋጣሚ ከፍተኛ ምስጋናችንን እናቀርባለን። የመልቲ ሞዳል አገልግሎት ሰጪዎች ወደዚህ ዘርፍ መምጣታቸው የሎጂስቲክስ ዘርፉን እንደሚያሳድግ ነው። ለሀገሪቱ የውጭ እድገት አዎንታዊ አስተዋጽኦ እንደሚኖሩም ተገልጿል። ፍቃድ ያገኙት ኩባንያዎችም ኃላፊነታቸውን በአግባቡ እንዲወጡ ጥሪ ይቀርበዋል። የኢትዮጵያ ማሪታይም ባለስልጣን በበኩሉ በሀገሪቱ የውጭ ንግድ ስርዓት ውስጥ የሎጂስቲክስ አሰራሩን ለማሻሻል በወጣው መስፈርት መሰረት የስራ ፍቃድ ከሰጣቸው የመልቲ ሞዳል ኦፕሬተሮች መካከል ገልፍ ኢንጐት ኤፍ ዜድ ሲ ኢንዳስትሪ አንዱ መሆኑን አስታውቀዋል። እንደሚታወቀው ኢትዮጵያ ሎጂስቲክ ዘርፍ ስትራቴጂ አዘጋጅታ መተግበር ከጀመረች አምስት ዓመታትን አስቆጥራለች። በስትራቴጂም በርካታ የመፍትሄ ሀሳቦች ሲኖሩ በዋናነትም የሎጂስቲክ ዘርፉን በውድድር እንዲመራ ማድረግ የሚያስችል ዋና ሲሆን ለዚህም ፖሊሲ እና መመሪያ ተዘጋጅቶ ስራ ላይ ውሏል ከዚህ አኳያም በሎጂስቲክ ዘርፍ ፖሊሲያችን የተቀመጡ ዋና ጉዳዮች እንደ ሀገር መንግስታዊ የመልቲሞዳል ትራንስፖርት ኦፕሬደር ተጠናክተው መቀጠል ያለበት መሆኑን አጽንኦት የተሰጠው ሲሆን ይህም በሚኒስትሮች ምክር ቤት የጸደቀ ነው ከዚህ ጎን ለጎን የመልቲሞዳል ትራንስፖርት ስርዓት በመካከለኛ ጊዜ በቅድሚያ ለሀገር ውስጥ ኦፕሬተሮች ክፍት በማድረግ ከዛም ቀጥሎም በረጅም ጊዜ ለውጭ ሀገር ኦፕሬተሮች ክፍት በማድረግ ዘርፉን ለውድድር ክፍት በማድረግ በኤፊሽንሲ መካከል ውስጥ የሚገኙ ጥቅሞችን አጠቃላይ ኢኮኖሚው የኢኮኖሚ ደምስር እንደመሆኑ ሎጂስቲክ በኢኮኖሚ ውስጥ የሚገኘው ጥቅም ለማግኘት ታስቦበት የተጀመረ እሳቤ ነው። በዛም ሂደት ውጤቶችን ለማግኘት እየተሰራ ነው የሚገኘው። በዚህ መሰረትም ገልፍ ኢንጐት በዚህ በሶስት ጊዜ ላይ ማስታወቂያዎች ወጥተው አጠቃላይ የመጀመሪያ መልቲ ሞዳል ኦፕሬተር በተካሄደው ላይ በመጀመሪያ ዙር ላይ አገራችን ላይ እኛ ከምንፈልገው ሁኔታ አንጻር ተወዳዳሪ ባለመኖሩ ራሳቸውን ድርጅቶች እንዲያበቁ በማድረግ ከሶስት ጊዜ በላይ ውድድር ተዘጋጅቶ ከሶስተኛ ዙር በኋላ ተወዳዳሪዎች ራሳቸውን አብቅተው የሚያስፈልጉትን አሟልተው የብቃት ማረገጫ መውሰድ ችለዋሉ ማለት ነው። በዚህም የብቃት ማረገጫ ካገኙት ስድስት ድርጅቶች ውስጥ አንደኛው ድርጅት ይሄ ድርጅት ነው ማለት ነው። ከስድስት ድርጅቶች ደግሞ በዋናነት የፕራይቬት ሙሉ ለሙሉ በፕራይቬት ዊንግ ከተያዙት ደግሞ ሁለት ናቸው። ከሁለቱ አንዱ ይሄ ድርጅት ነው። ሌሎቹ ከመንግስት አፌር ያላቸው ስለሆኑ ማለት ነው። ስለዚህ ጠንካራና ብዙ የምንጠብቅበት ድርጅት አንዱ ነው ማለት ነው።